ማንቸስተር ዩናይትድ ቀጣይ ማረፊያችን ይሆናል። ማንቸስተር ዩናይትድ ቤንያሚን ሼሽኮ ተጎድቶበታል፣ ለአንድ ወር በጉልበት ጉዳት ምክንያት ከሜዳ እንደሚልቅ ተረጋግጧል። አሁንም የቤንያሚን ሼሽኮን ግልጋሎት ዩናይትዶች የማያገኙ ይሆናሉ፣ ቀያዮቹ ሰይጣኖች። ስለዚህ ቀጣይ ምን ይሆናል? ያው እነ ጆሹዋ ዚክዚን በተቀያሪነት መጠቀም የሚችሉበት እድል ይኖራል ማለት ነው። ካዝሚሮ ላይም ያላቸው አቋም እየተሸረሸረ የመጣ ይመስላል። ምክንያቱም ሌሎች ተጫዋቾችን ለቀጣዩ ዓመት እያዘጋጁ ነው። ካዝሚሮን ሊተካው ይችላል የሚለው ጉዳይ የሚጠበቅ ነውና ይሄ ብራዚላዊ ተጫዋች ባለፈው ጊዜ ታስታውሱ ከሆነ ከማንችስተር ዩናይትድ ይለቃል ተብሎ በተደጋጋሚ ሲነገር ነበር። ወደ ሳውዲ ያመራል የሚሉ ሀሳቦችም ዩናይትድም ተጫዋቹን ለመልቀቅ ጫፍ ላይ ደርሶ እንደገና አቆይቶት ነው። አሁን እየተሻሻለ የሚገኝ እና ከጊዜ ወደ ጊዜ ጥሩ እንቅስቃሴ ጎሎችን በጭንቅላት በማስቆጠር ጭምር ዩናይትድ ውጤት ይዞ እንዲወጣ በማድረግ ይታወቃል። እና የዚህን የካዝሚሮን ምትክ እያፈላለገ ነው ዩናይትድ። ቹዋሚኒ ወይስ ባሌባ ማን ሊሆን ይችላል የሚለውን ጉዳይ እናየዋለን። ይህን ነገር ጉዳይ እንመልከተው እስኪ ሶፊዬ። እሺ ግርምዬ አመሰግናለሁ። ያው ማንችስተር ዩናይትድ በአሰልጣኝ ሮብን አሞሪም ስር አሁንም ግንባታ ላይ የሚገኝ ቡድን እንደሆነ ይታወቃል። የግንባታ መርሃ ግብሩን ያላጠናቀቀ ቡድን ነው። እንደሚታወቀው እንግዲህ አብዛኞቹ የማንችስተር ዩናይትድ አሰልጣኞች ቅብብሎች ያላደረጉትም ብዙ ጊዜ አሰልጣኝነት ቅብብሎች ሲሆን አንዱ የሰራውን አንዱ እያስተካከለና እየጨመረ ሲሄድ ጥሩ ነው። እንደ ሱ ነው ቢሆን የተሻለ ቡድን መረከብ ይችል ነበር። አሰልጣኝ ሮብን አሞሪም ግን ከዴቪድ ሞይስ በኋላም የመጡት አሰልጣኞች እነ ጆዜ ሞሪኒዮ፣ ሉዊስ ቫናል ያንን ራልፍ ራኒክን ጨምሮ፣ ኤሪክ ቴናግ፣ ኦሌ ጉናር ሶልሻየር የሰሯቸው ለቡድን ግንባታ የሚጠቅሙ ወሳኝ ስራዎች አታነሳም። እነዚህ እነዚህ አሰልጣኞች ቢያንስ አንድ አሰልጣኝ አንድ ቡድን ሲለቅ የተወሰኑ ተጫዋቾችን ውጤት በያመጣ እንኳን ለቡድን ወደፊት ግንባታ የሚጠቅሙ ተጫዋቾችን ሲያወጡ ትመለከታለን እና በዚህ የአሰልጣኝነት ቅብብል ውስጥ አንድ ሁለት ካልጠራም በስተቀር እንደነ ኮቢ ማይኖ እንደ ጋርናቸው አይነት ተጫዋቾችም እነሱም እየተጠቀሙባቸው አይደለም፣ አሁን ላይ። ይሄ ግን በጣም ጠቀሜታ የሚሰጥ ዝውውርም ቢሆን ሌላም ነገርም ቢሆን ሲያደርጉ አትመለከትም። እና ያ ሲወርድ ሲዋረድ የመጣው ጉዞ ለሩበን አሞሪም ነገሮችን በትልቁ አስቸጋሪ አድርጎባቸዋል እና አሁን ሩበን አሞሪም ስድስት ቁጥር ተጫዋች ፍለጋ ገበያ ላይ እየወጡት ያሉት ከዚህ በፊት የነበሩት አሰልጣኞች ባልሰሩ ስራ ነው። እነሱ ቢሰሩላቸው ኖሮ እርሳቸው ሌላ ቦታ ላይ ሊያተኩሩ ነበር። መሰረታዊ የሚባለውን ስራ እንኳን አልተሰራላቸውም። ለሩበን አሞሪም ይሄ ነው በትልቁ እየተነሳ የሚገኘው እና ማንችስተር ዩናይትድ ካዝሜሮ ዘንድሮ በጣም ጥሩ ነው። በብሔራዊ ቡድን ደረጃ በቀደም ጎል አስቆጥሯል። እያሳለፈው ያለው ጊዜ በጣም ቆንጆ ነው። ግን ከዳር ከታህሳስ ላይ ይሻገር ይችላል ከእድሜው አንጻር ተከታታይ ጨዋታ ከመጫወቱ አንጻር ጉዳት ሊገጥመው ይችላል። የአቋም መውረድ ሊመጣ ይችላል። እንደ ጠቀስ ነው እድሜና መሰለ ፋክተሮችን መሰረት አድርጎ ማለት ነው። እሱ ላይ እንደውም ያለው ችግር እሱ ነው፣ የእድሜ ጉዳይ ነው። ካዝሚሮ ላይ ሲነሳ የነበረው ባለፉት ጊዜያቶች እድሜም ጉዳትም። እድሜ በገፋ ቁጥር ደግሞ ጉዳትም ታስተናግዳለህ። እንደዚህ አይነት ተከታታይ ጨዋታዎችን በኃላፊነት መወጣትም ሊያስቸግረው ይችላል ተብሎ ይታመናል እና ከዚህ ዓመት የዘለለ እቅድ መያዝ እንደሌለባቸው ሮብን አሞሪም አሳውቋል። ነግረውታል። ለካዝሜሮና ለብሩኖ ፈርናንዴዝ በቀጣይ ዓመት እንድትቆዩ ይፈልጋሉ። አዎ ግን ስትቆዩ እንደ ዘንድሮ በየጨዋታው ዕድል ይሰጠናሏችሁ እንዳታስቡ፣ ምክንያቱም ቀጣይ ዓመት ብዙ ውድድሮች እንሳተፍ እንችላለን አውሮፓ ውድድሮችን ጨምሮ፣ ስለዚህ አዳዲስ ተጫዋቾች ይመጣሉ፣ ያን ማመን አለባችሁ ብለው ሰሞኑን ከሁለት ሳምንት በፊት በሰጡት ኢንተርቪው ሲናገሩ ሰምተናቸዋል። እና ካዝሜሮ ከዚህ ዓመት የዘለለ ጊዜ ላይ ነው እሱ ደግሞ እርግጠኛ ነኝ ተቀያሪ ወንበር ላይ የመቀመጥ እቅድ አይኖረውም። ከዚያ ይልቅ ወደ ሳውዲ አረቢያና መሰል ሀገራቶች ሂዶ ከእድሜውም አንጻር ትልልቅ ገንዘቦችን የማገት እቅድ ይኖረዋል ተብሎ ነው የሚገመተው። እና ማንችስተር ዩናይትድ ይህንን መሰረት ባደረገ መንገድ አሁን ላይ ባለፈውም ክረምት ሲነሱ የነበሩትን ተጫዋቾች አዳዲሶችም ጨምሮ አሁን ላይ ፋይናል ብሎ የያዛቸው ወይም የመጨረሻ ብሎ የያዛቸው ተጫዋቾች አሉ። ሊቀያየሩ ግን ይችላሉ። የአቋም መውረድ፣ ጉዳት እና መሰል ነገሮች ሊቀያይሯቸው ይችላሉ። ለምሳሌ ከዚህ በፊት እኮ ማንችስተር ዩናይትድ ባሌባና ባሌባ ብቾ ብሎ ክረምት ላይ ሲደክም ነበር አለ። አሁን የማንችስተር ዩናይት ደጋፊዎችን መልማዮችንም ባሌባ ብትላቸው ትንሽ አንገታቸው ይነቀንቁባል፣ ግራም ቀኝም ያረጉባል። ይታይ የተጫወት አደለም እንዳምናው አደለም የሚል ጥያቄ አነሱባል። ክረምት ላይ በጣም ሲፈልጉት የነበረ ተጫዋች ነው። አሁንስ አንደርሰን ነው። የማንቸስተር ዩናይትድ ቤት ውስጥ አንደርሰን፣ መልማዮችም፣ አሰልጣኞቹም ደጋፊዎችም ኢሊዮት አንደርሰን እያሉ ነው፣ የኖቲንጋም ፎረስቱን ተጫዋች። ቀጣይስ ከሁለት ወር ከሶስት ወር በኋላ ምናልባትም የዓመቱ የዝውውር መስኮቱ በሚከናወንበታል ሌላ ተጫዋች ሊጠራ ይችላል። ግን አሁን ባለው ሂደት ማንቸስተር ዩናይትድ ትኩረቱን ሶስት ተጫዋቾች ላይ አድርጎ እቅዱን በዋናነት እየሠራ ይገኛል። አንደኛው ካርሎስ ባሌባ ነው። የባሌባን ጉዳይ ማንችስተር ዩናይትድ አልተውም። ምናልባት ብራይተን በመጪው የክረምት የዝውር መስኮት የሚጠብቁት መቶ ሀያ ሚሊዮን ፓውንድ አንድም ክለብ እንደማይሰጣቸው አሁን እያሳየ ካለው አቋም አንጻር መናገር ይቻላል። በትንሹ ዋጋው በግማሽ ወርዷል። የዚህ ተጫዋች ዋጋ አሁን ላይ ከስልሳና ከሰባ ሚሊዮን ፓውንድ የሚያልፍ አይመስለኝም። እሱም የሚደፍሩ ክለቦች ካሉ የዘንድሮውን አቋሙን የተመለከቱ በዘንድሮ ርድር ዓመት በፋቢያን ህይወት ዘርሰር እያደረገ ያለውን እንቅስቃሴ የተመለከቱ ብራይትኖች ዋጋ ከፍለበታል። ምናልባት ባለፈው ክረምት የዝውውር መስኮት ላይ ለማንችስተር ዩናይትድ ቢለቁለት ማንችስተር እስከ 80 እስከ 90 ሊገፋ ይችል ነበር። ከመቶ 20 ኖር ድን በማለታቸው ነው እንጂ እስከ መቶ ማንችስተር ሊመጣ ይችል ነበር። ዋጋው ስለበዛብን ነው። ግን ባሌባ አሁን ላይ ያለው እንቅስቃሴ ግን በዛ ልክ ዋጋ የሚያሰጠው ነው ለማለት በጣም አስቸጋሪ ይመስለኛል። እና የባሌባ ጉዳይ አሁን አምሳ አምሳ ነው። እንደ በፊቱ ባሌባ ብቻ የሚል ማንቸስተር ዩናይት ደጋፊ የለም። ባሌባ ብቻ የሚል መልማይ አሰልጣኝ የለም። አማራጩ ነው፣ አማራጮች ብዙ ስላሉ እኮ ነው። እንዲሁም አዳም ዋርተንን እንዴት እንዳልከተቱት ገድሞኛል። በጣም ተፈላጊ የሆነ ተጫዋች ነው የክሪስታል ፓላስ። ማንቸስተር ዩናይትድ አሁን የያዘው ሁለተኛው ቅዱ ኢሊዮት እንዳልኩ ነው ቅድም፣ ግርምዬ ሊቀያየር ይችላል። ኢሊዮት አንደርሰን ሌላኛው ተጫዋች ነው። አሁና ሲቲም በለው ሊቨርፑልም በለው ራሱ የቀድሞ ክለብ ኒውካስል ይህን ተጫዋች እየፈለገ ነው። መቶ ሚሊዮን ፓውንድ ነው እያለው ያሉት ኖቲንጋም ለዛውም ክረምት ላይ ጥር ላይ አንለቀውም ብለዋል። ከባሌባ ጋር በተያያዘ ምናልባት በዚህ በጥር የዝውውር መስኮት ማንችስተር ላይ ደፈር ብሎ ሰባ የሚከፍላቸው ከሆን ሊለቁት ይችላሉ። ሪስክ በመፍራት በአመቱ መጨረሻ የባሰው ዋጋ እንዳይቀንሱብን ብሎ። ኢሊዮት አንደርሰን ግን ኖቲንጋ ፎርስት አይለቅልም እስከ አመቱ መጨረሻ ድረስ። ግን የዚ ተጫዋች ብቃት ግን አስገራሚ ነው። የጥራት ደረጃው፣ የተጫዋቹ እንቅስቃሴ፣ የሚያቋርጣቸው ኳሶች፣ የሚያደረጃቸው ኳሶች እና መሰል ነገሮች። ኢሊዮት አንደርሰን በማንቸስተር ዩናይትድ በብዙ መንገድ የተመቸ ተጫዋች፣ በተለይ አሰልጣኝ ሩበን አሞሪም ለሚጠቀምበት ሶስት አራት ሶስት አሰላለፍ በደንብ የሚሆን ታታሪ ተጫዋች እና ቁጥር አንድ ኢሊዮት አንደርሰን መሆኑ በማንቸስተር ዩናይትድ ተፈላጊ ተጫዋች በማንችስተር ብቻ ሳይሆን በሲቲም፣ በሊቨርፑልም ኢቨን በኒውካስል፣ በቀድሞ ክለውም ጭምር ማለት አሁን አዲሱ ስም ኦሪያል ቹዋሚኒ ነው የተያዘው። ኦሪያል ቹዋሚኒ ሪያል ማድሪድ ለቋል። ቹዋሚኒ አ ኦሪያል ቹዋሚኒ ከአሰልጣኝ ጃቪ አሎንሶ ጋር ያለው በተለይ ሲኒየር ተጫዋች በሙሉ ጋር ጥሩ ግንኙነት የለው ቪኒሽስ ጁኒየር ቹዋሚኒ፣ ሮድሪጎ እና መሰል ተጫዋቾች ጋር ከብዙዎቹ ሲኒየር ተጫዋቾች ጋር ተጋጅቷል። በዛ ላይ ሪያል ማድሪድ በክረምቱ የተከላካይ አማካይ ለማስፈር ገበያ ገቢያ እንደሚወጣ ተናግሯል። ኢንዞ ፈርናንዴስ፣ ሞይሰስ ካይሲዶና ዲክላን ራይስ ናቸው እቅዳቸው፣ አዳም ዋርተንን ጨምሮ። ስለዚህ እነዚህ ከእነዚህ ተጫዋቾች አንዱ ይመጣል ማለት ቹዋሚኒ ቦታ የለውም ማለት ነው። ግልጽ ነው። ሪያል ማድሪድ እና አሰልጣኝ ጃቢ አሎንሶ በቅዳቸው ይህንን አስቀምጠዋል። አዲስ ተከላካይ አማካኝ፣ አዲስ ስድስት ቁጥር ተጫዋች ማምጣት አለብን ብሏል። ስለዚህ ሪያል ቹዋሚኒ የመውጣት እድል ይኖራል። ከማንቸስተር ዩናይትድ ጋር ደግሞ ጥሩ ግንኙነት ነው ያላቸው። ካስሜሮንም እነሱ ናቸው የሸጡላቸው። እና የፈረንሳዊ ተጫዋች በክረምቱ ሊለቁ ከሚችሉ ከትልልቅ ዝውውሮች መካከል እየተነሳ ነው የሚገኘው። ማንቸስተር ዩናይትድ ግን በነገራችን ላይ እንዲሁ ይኸው ከተነሳ የቀረ የሪያል ማድሪድ ጉዳይ ሮድሪጎ ጥር ላይ አርሰናል የመግባት እድል እንዳለው እየተገለጸ ነው። የሮድሪጎ ጉዳይ ኦልሞስት አሁን በጥሬ ዝውውር መስኮት ላይ ብራዚላዊ ሮድሪጎ ሁሉ ነገር ከሪያል ማድሪድ ጋር ያለው ጉዳይ እንዳከተመ ትናንት የወጡ ታላላቅ ያለ መገናኛ ብዙኃን ሮድሪጎ ቀጣይ ማረፊያው አርሰናል እንደሚሆን እየተገለጸ ነው። እኔ ሲቲ ይመስለኛል። ግርሜ ከአርሰናል ይልቅ ሞር ወደ ሲቲ ሚያጋድል ይመስላል። አርሰናል በጣም ቅርብ የሆነው ናው አርሰናልን ጨምሮ በርካቶች ዘግበው ታሪ ነው፣ ግን ሞር ወደ ሲቲ የሚያረላ ይመስላል። ሲቲ በዚህ ባለፈው ነበር ፈልጎት የመድፈር አዎ የመድፈር አቅም አለው። አሁን ጥሩ መነቃቃል ላይ ናቸው ዋንጫ ምን ወስዳል የሚል ቅድ ከመያዛቸው አንጻር ጋር ዲዮላ ቡድናቸውን ከማጠናከር አንጻር እሱ ነገር እየተነሳ ይገር ዝሮ ዝሮ ግን አሁን ከማንቸስተር ዩናይትድ ጋር በተያዘ በክረምቱ እነዚህ ተጫዋቾች ትኩረት ሊሆኑ ይችላሉ። በጥር ግን ባሌባ ያመጣ ይችላል። አንዴ ከፋቪያን ሂርዘር ጋር እየተስማማ አይደለም ልጁ ሁለተኛ አቋሙ እየቀነሰባቸው ነው። በቂ መጫወታ ድል እያገኘ አይደለም፣ እና ችግር ውስጥ እንዳይገቡ ና የባሰ ዋጋው እንዳይቀንስ በመስጋት በጥሩ የዝውሩ መስኮት ባሌባን ወደ ማንችስተር ልዙም ተናግሯል። በክረምቱ መሄድ ፈልጎ ነበር። አንዱ ከፋቢያን ሂዩርዘር ና ከብራይትን አምራሮች ጋር ግጭት ውስጥ የከተቱ ይሄ ነው። ልቀቁኝ የሚል ጥያቄ በማቅረቡ ና አስገዳጅ ለማድረግ መሞከሩ አናዷቸዋል ተብሎ ይታመናል። ባሌባን ግን አሁን ማንቸስተር ዩናይትድ ቅሩን የቀየረ ይመስለኛል። ባሌባን በጥር ከማስፈረም ጠብቆ ኢሊዮት አንደርሰንን ወይም ቹዋሚኒን በክረምቱ ማስፈረም አዋጭ ነው። ባሌባን አሁን ባለበት አቋም ማስፈረም ለማንቸስተር ዩናይትድ በየትኛውም ገንዘብ በመቶም በሰባ ዋጋ የሚያስከፍል ዝውውር ሊሆን ይሻል የሚሉ ግምቶች እየተሰጡ ይገኛሉና ከእነዚህ ከሁለቱ ስፔሻል ከኢሊዮት አንደርሰንና አውሪያል ቹዋሚኒ አንዳቸው ማግኘት የሚችል ከሆነ ማንቸስተር ዩናይትድ ተከላካዩን በተወሰነ መንገድ ካጠናቀረ በጣም ጥሩ ቡድን ሩበን አሞሪም በቀጣይ ዓመት ላይ ያሳዩ እንደሚችል ዘንድሮ ካላቸው ጥሩ ተስፋ አንጻር ጥሩ እንቅስቃሴ አንጻር እነዚህ ተጫዋቾች ከተጨመሩላቸው በትልቁ መሰረት ያለው ስራ ሊሰሩ ይችላሉ። እርሳቸውም ኖሩም ቀጠሉም አልቀጠሉም እንዲህ አይነት ጥራት ያላቸውን ተጫዋቾች ማምጣት ግን በቀጣይ ቡድን ግንባታ በራሳቸው ሚም በሌላ ትልቅ አስተዋጽኦ እንደሚኖረው ግን በትልቁ እየተነገረን ያለው ግርምዬ። አድማጮቻችን፣ ፕሮግራማችን እንደቀጠለ ይገኛል። አጫጭር ስፖርታዊ ዘገባዎችን ወደ እናንተ እናደርሳለን። ከመሸጋገሪያ በኋላ አጠር ያለ መሸጋገሪያ በኋላ የተለያዩ ስፖርታዊ ዘገባዎችን እናቀርባለን። አብራችሁ